ሰላም ውድ ተመልካቾቻችን፣ የዛሬው የባህልና ጥበብ ዝግጅታችን በአማራ ክልል ጀግኖች አርበኞች ማህበር ውስጥ በሚገኘው የጥንታዊት ኢትዮጵያ ጀግኖች አርበኞች መታሰቢያ ሙዚየም ላይ ትኩረት ያደረገ ይሆናል። እነሆ ተከታተሉት። እንኳን ደህና መጣህ፣ እንኳን መጣህልኝ። የጥንታዊ ኢትዮጵያ ጀግኖች አርበኞች መታሰቢያ ሙዚየምን ለመጎብኘት ስለመጣ በጣም ደስ ብሎኛል። እኔም በጣም ደስተኛ ነኝ። ይሄ የኢትዮጵያ የነጻነት አርበኞች የጥንታዊ ኢትዮጵያ ጀግኖች አርበኞች መታሰቢያ ሙዚየም ነው። በቅድሚያ ከየት ጀምሮ ይሄን ሙዚየም እንዳደራጀ ነው ባጭሩ ባስረዳ ባስረዳና ከዚያ በኋላ ደግሞ ሌላ ውይይት እናደርጋለን። መልካም ጋሼ እርሶ እያልኩሁቱድቀይላልልጅወትም ርግጥ እኛ ጓደኞች አሉ ወዳጅ ሆነ ጋሼ እያሉ ነው። አንተው እዛ ላይ የምታዩት አዋጅ ነጋሪት ነው። ከመንግስት መመሪያ ይወጣል፣ ህዝብ እንዲሰማው ስማስማ ብለውሃል ተብሎ አዋጅ ይነገራል ማለት ነው። የአዋጅ ነጋሪት ነው። ከዚያ ወዲህ እንግዲህ ነጋሪት ጋዜጣ የሚባላል አለ የዚህ አይነት ማለት ነው። የመጀመሪያ መሰረቱ ይህ ሙዚየም ከየት ነው የጀመር ነው? ከአጼ ዮሐንስ ዘመነ መንግስት ጀምረን ነው። እንደሚታወቀው በኢትዮጵያ በአርበኞች ስም የተቋቋመ ሙዚየም የለም። በኢትዮጵያ በቀዳማዊ ኃይለ ሥላሴ ዘመን በ1964 ዓ.ም የጦር ሙዚየም የሚል በድሮ የአውሮፕላን ማረፊያ ተቋቁሞ እንደነበረ ሰማለሁ። ከዚያ በኋላ የተከታታዮች ዘመን የመንግስት ለውጥ በመሆኑ ያ ሳይጠናከር ቀረ። በታሪክ አጋጣሚ እኔ የአማራ ብሔራዊ ክልል ጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ሆኜ ተመርጬ ዚህ ስራ ስጀምር ከመደበኛው ስራዬ ጎን ለጎን ሙዚየም ማቋቋም ነበረ። ስለዚህ በ2007 ዓመተ ምህረት ይህንን የጥንታዊ ኢትዮጵያ ጀግኖች አርበኞች ተጋድሎ የሚያሳይ ሙዚየም ማቋቋም አስፈላጊ ሆኖ በማግኘቴ የስራ ጓደኞችን የስራ አመራር ምክር ቤት አባላትን በማነጋገር በማወያየት ወስነን በ2007 ዓመተ ምህረት ጀመር ነው። ይሄ ከ1864 ዓ ም ጀምሮ ያለውን የኢትዮጵያ የተጋድሎ ታሪክ የሚያሳይ ነው። ከአፄ ዮሐንስ ዘመነ መንግስት ጀምሮ፣ ለምሳሌ በወቅቱ የግብፅ መሪ የነበረ ህድብ እስማኤል ነው የሚባለው፣ ህድብ እስማኤል ነው። እሱ አባይን እስከ ምንጩ እቆጣጠራለሁ ብሎ ሰፊ እቅድ ይዞ ተነሳ። በዚህም የተነሳ ጦር ልኮ ኢትዮጵያን ወሮ ነበረ። ያን ጊዜ የኢትዮጵያ ንጉሠ ነገሥት አጼ ዮሐንስ ነበሩ። ከአንድ ጊዜ ሁለት ጊዜ ተዋግተው ጉራና ጉንደት ላይ ድባቅ መቱት። ከ12000 እስከ 13000 የግብጽ ወታደሮች ተደመሰሱ። በዚያም የተነሳ በጦርነት አማራጭ አባይን ይዛለሁ የሚለውን ሀሳቡን እርግፋ አድርጎ ስለዚህ በዚያ ጊዜ ከአጼ ዮሐንስ ጎን የነበሩ በዚያ ዘመን የነበሩ እነ ራስ አሉላ እንግዳ፣ ራስ አሉላ አባነጋ ናቸው። እነ ንጉሥ ሚካኤል ያን ጊዜ ራስ ሚካኤል ነው የነበሩ። እነ ራስ መንገሻ ነበሩ። በነዚህ የጦር አበጋዝነት የተመራ የኢትዮጵያ ሰራዊት በእብሪት የመጣውን የሰው ሀገር ፈላጊ አባይን ፈላጊ የግብፅ ሰራዊት እንዳልነበር አደረጉ። ይሄ ደግሞ የአጼ ምኒልክ ዘመን ታሪክ ነው። አርበኞች የጣሊያንን ተስፋፊ ሰራዊት በአድዋ ጦር ሜዳ እንዳልነበር አድርገው በዓለም ላይ ትምክተኛ ነጭ ሰራዊትን በጥቁር ሰራዊት ድባቅ መጥተው ኢትዮጵያን ከፍ ወዳለ ታሪክ ያደረሱ ናቸው። በአጭሩ ግን በእሳቸው ዘመን የነበሩ የታሪክ ባለውለታዎች የሴቶች ቁንጮ ተዋጊ አርበኛ ዋጊ የዲፕሎማት ሰው የቴጌ ጣይቱ ብጡል ናቸው። ከእሳቸው ቀጥሎ ደግሞ የጎጃም ንጉስ ተክለ ሃይማኖት ንጉስ ተክለ ሃይማኖት ናቸው። ከዚያ ቀጥሎ የቀዳሙ ኃይለ ስላሴ አባት ሉል ራስ መኮንን ናቸው። ከዚያ ቀጥሎ ደግሞ ባድዋ ላይ ከጀግኖች መካከል ፊታውራሪ ሀብተ ጊዮርጊስ ናቸው። እንደገና ከዚህ ላይ የምታያቸው ደግሞ በአጼ ዮሐንስ ዘመን መንግስት በግብፅ ላይ ድል ከተቀዳጁት አንዱ ራሱ አሉላ አባ ነጋ ናቸው። ባድዋም ደግሞ በድጋሚ ተሰልፈው የተዋጉ ያዋጉ ድል የመቱ ናቸው። የዶጋሌው ጀግና የዶጋሌው ጀግና ጎሽ ጥሩ አስታውሰው፣ የዶጋሌው ጀግና ከዚህ ቀጥሎ እንግዲህ እነ ደጃች ባልቻ አባ ነፍሶ፣ ራስ ሚካኤል በኋላ ንጉስ ሚካኤል የተባሉት፣ እነ ራስ ወሌ ብጡል እነዚህ እነዚህ የመሳሰሉት በዘመኑ የነበሩ አዋጊና ተዋጊ የጦር አበጋዞች ብዙዎች አሉ ለጊዜ ያገኘ ነው ነው እነዚህ በአድዋ ላይ ይነሳሉ ይሄ የኢጣሊያ ንጉስ አምቤርቶ እምቤርቶ የሚባል ነው በዚህ መሪነት ነው ኢትዮጵያን ቅኝ ግዛት ለማድረግ የተላከ ሰራዊት የላኩ ይሄ ደግሞ ክሪስፒ ይባላል የኢጣሊያ ጠቅላይ ሚኒስትር የነበረ ነው። አድዋ አድዋ ድል ሲመታ ስልጣኑን ለቀቀ በራሱ ፈቃድ። ክሪስፒ ከስልጣን ይውረድ፣ ምኒልክ ንገስ ተብሎ አላደ ምኒልክ ህያው ሁን በላሉት የሮማ ወጣቶች፣ ምኒልክ ህያው ይሁን በል ብለው አላስወጣ አላስገባ ሲሉ ስልጣኑን ለቀቀ። ይሄ ነው። ይሄ ደግሞ ዋናው ተንኮለኛ ነው። ፔትሮ አንቶኔሊ ነው። መጀመሪያ በንጉስ ምንልክ ጊዜ የሸዋ እንትን ነበረ የኢጣሊያ ወኪል ሆኖ ነበር። እና እሳቸው ንጉሰ ነገስ ከመሆናቸው በፊት የውጫሌንያ እንዲፈረም ምክንያት የሆነ ይሄ ነው። ኢትዮጵያ ስሟ ባህረ ነጋሽ ነው። ባህረ ነጋሽ የሚባለውን ስም ለውጦ በባህሩ ኤርትራ ብሎ ያሰየመ በዚህ አመራር ነው እንጂ ከዛ በፊት ባህረ ነጋሽ ነበር። ኢትዮጵያዊ ስሟ ባህረ ነጋሽ ነው እና ምክንያቱም ታሪኩን እንዲጠፋ ስለፈለጉ ጣሊያኖች። ጀኔራል ባራተሪ ነው ዋናው አገረ ገዥ የነበረ የጦር ኃይሎች እነዚህ እንግዲህ በአድዋ ጦር ሜዳ ላይ የተደመሰሱ ጄኔራሎች ናቸው። ይሄኛው ደግሞ ከ1400 የጣሊያን ምርኮኞች ጋራ ተማርኮ አዲስ አበባ በእግሩ እየተነዳ የተወሰደው ጄኔራል ቤርቶን ይባላል እና ተማራኪ ነው። ከዚህ ጋራ 1400 የጣሊያን ወታደሮች ተማርከው እንደ ከብት መንጋ የኢትዮጵያ ጀግና እየነዳ አዲስ አበባ የወሰዳቸው ከዚህ ጋራ ነው። እስከዚህ ድረስ ያለው የአጼ ምኒልክ ዘመን ትውልድ የፈጸመውን አኩሪ ድል የሚያሳይ ነው ይሄ። ከዚህ ቀጥሎ ደግሞ ከ40 ዓመት በኋላ እንደገና የጦር ዝግጅት አድርጎ ሙሶሊኒ በ928 ዓ.ም ኢትዮጵያ ኢትዮጵያን ለሁለተኛ ጊዜ በወረረ ጊዜ ከአድዋ ጀግኖች ባልተናነሰ ደግሞ በዚያ ዘመን የነበሩ ጀግኖች ተዋጉ። አምስት አመት ሙሉ ተዋግተው ድል አድርገው ነው ያባረሩ። በምንልክ ጊዜ አውሮፕላን ስላልነበረው እግረኛ ለእግረኛ ስለሆነ ጦርነቱ በአንድ ቀን በአንድ ቀን ጀንበር ብቻ ነው ያለቀ። ግን በኃይለ ሥላሴ ዘመን የዘመተው የመጣው ግን አርባ አመት ሙሉ ተዘጋጅቶ የመጣበት አውሮፕላን፣ ታንክ፣ የጋዝ መርዝ በሙሉ ይዞ የመጣበት ነው እና በዚያ ምክንያት ጊዜያዊ ድል ሊቀዳጅ ችሏል። ምን አለመሰላቸው፣ እዚህ ላይ ትዝ የሚለኝ በሰሜን ግንባር ተሰልፎ ሲዋጉ ከነበሩት ጀግኖቻችን አንዱ በሰሜን ግንባር እየተዋጉ ሳሉ የጣሊያን አውሮፕላኖች ጎንደር እንደደበደቡ አልፈው፣ የጣሊያን አውሮፕላኖች መጠው ደብረ ማርቆስ እንደደበደቡ፣ የጣሊያን አውሮፕላኖች ደሴ እንደደበደቡ ይሄ ወሬ ከዚያ ይሰማል። ምን ብሎ አቅራራ ብስጭቱን በአድዋ፣ በመቀሌ፣ በወጋዴን ጠላት መቼ ገባ ነበር? በሰማይ ላይ ገባ በማናውቀው ሀገር ብሎ በቀረርቶ ቆጭቱን ገለጸ። እንግዲህ በቀዳማ ኃይለ ስላሴ ዘመን የነበሩትን የጦር መሪዎች ነው የሚያሳየው። ከዚህ መሀል በ933 ዓ ም የእንግሊዝ መንግስት ጣሊያንን ከአርበኞች ጎን ተሰልፎ ከኢትዮጵያ እና ከምስራቅ አፍሪካ ለማባረር በወሰነው መሰረት የዚያ መሪዎች ናቸው። እዚያ ላይ የምታያቸው ዊንስተን ቸርችል ናቸው፣ የእንግሊዝ መንግስት ጠቅላይ ሚኒስትር የነበሩ ናቸው። ይሄ ደግሞ አንቶኒ ኤደን የእንግሊዝ መንግስት የውጭ ጉዳይ ሚኒስትር የነበሩ ነው። ይሄ ደግሞ ሌትናንት ጄኔራል ካኒንግሃም ከኬንያ የተነሳውን ነጻ ውጭ ሰራዊት እና የአርበኞች ሰራዊት አንድ ላይ እየመራ ወደ አዲስ አበባ የመጣ። ይሄ ደግሞ ጄኔራል ውንጌት ነው የሚባለው ከሱዳን ከቀዳማዊ ኃይለስላሴ ጋራ ከፊት ለፊት እየሆነ ከአርበኞች ጋር ሆኖ ጣልያንን እያጠቃ ወደ አዲስ አበባ የሄደ። ሌላ ደግሞ ሶስተኛ ጄኔራል ፕላት የሚባል ነበረ። ፎቶግራፉን አጥቸዋለሁ። እሱ ደግሞ ከሱዳን ተነስቶ ኤርትራን ነጻ ወጦ ወደ አዲስ አበባ በወሎ አድርጎ የሄደ ነው። በሶስት አቅጣጫ ነበረ ማጥቃት ማጥቃት የተዘነዘረው። እነዚህ ለኢትዮጵያ ባለውለታ ስለሆኑ ፎቶግራፋቸውን እዚህ ላይ አስቀምጨዋለሁኝ። ቅዱስ አቡነ ጴጥሮስ አቡነ ጴጥሮስ ሰማዕት ናቸው። እኒህ ደግሞ ይገርማችኋል፣ አቡነ ሚካኤል የእሳቸውን ፎቶግራፍ አጠን ፈልገን ፈልገን አገኘንና እዚህ አስቀምጠን የኢሉባቦር አገረ ስብከት ሊቀጳጳስ ነበሩ። እንዳቡነ ጴጥሮስ የኢትዮጵያ ሕዝብ እንዳይገዛ የኢትዮጵያ መሬት ለጠላት እንዳይገዛ ገዝተው በመትረጌስ ጣሊያን የገደላቸው ናቸው። ብዙ አልተነገረላቸው፣ ብፁዕ አቡነ ሚካኤል አልተነገረላቸው። ከዚህ ሌተና ጀኔራል ኃይሉ ከበደ ናቸው። ደጃዝማች ኃይሉ ከበደ የዋጋ አውራጃ አርበኞች መሪ ናቸው። ጣሊያንን ሲዋጉን ኑረው፣ ተገደሉ። የእሳቸውን ጭንቅላት ቆርጦ ወሰደው እንዲመለስልን እኛም በአርበኞች ማህበር ጠየቅን። በኋላ ግን የተሰጠው መልስ ምንድነው? ወደ ሮም አልተወሰደም የሚል ነው። እኒህ ደግሞ የመጀመሪያው ፓትሪያርክ ናቸው። አቡነ ባስሌዮስ ናቸው፣ የኢትዮጵያ የመጀመሪያ ፓትሪያርክ። ማይጨው ድረስ አብረው ዘመቱ፣ ከዚያም ተሰደው ይኖራሉ። በድል ሲመለሱ ኃይለስላሴ ከኦሜድ ላይ ጀምረው በእግራቸው አዲስ አበባ ድረስ የዘለቁ መንፈሳዊ አባት አርበኛ፣ ስደተኛ ናቸው። እኒህ እኒህ እዚህ መቀመጥ አለባቸው። እኒህ ትልቅ ትምህርት ቤቶች ናቸው። ወጣቱ ትውልድ ይሄንን በሚጎበኝ ጊዜ ብዙ ትምህርት ሊወስድ ይችላል። ከዚህ ላይ የጦር አበጋዞችን ነው የምታየው አሁን ጎጃምን የወሰድን እንደሆነ ራሱ የጎጃም አርበኛ በዚያ ጊዜ በስልጣን ሽኩቻ ለጠላት መግቢያ ላለመስጠት በራሱ ወስኖ እናንተ የበላይ ሆናችሁ ምሩን ብሎ የመረጣቸው ናቸው ሶስቱ። አንደኛው ልዑል ራስ ሀይሉ በለው ያን ጊዜ ልሽ ሀይሉ በለው ነው የሚባሉ የሞጣ አርበኞች ካሉበት ወስደው አንተ አስተባብርን ብለው የሞጣ አውራጃ አርበኞች አስተባባሪ መሪ ሆኑ። የንጉስ ተክለ ሃይማኖት የልጅ ልጅ ናቸው። እኒህ ደግሞ ቢትወደድ ነጋሽ በዛብህ ይባላሉ። እኒህም የንጉሥ ተክለ ሃይማኖት የልጅ ልጅ ናቸው። ሽሬ ድረስ ዘምተው ተመልሰው፣ የዳሞት አርበኞች ደግሞ ከታሰሩበት አውጠው ወስደው አርበኛ ምራን ብለው መሪ አድርገዋቸው የዳሞት እንትን ነው። እኔም የተወደድ መንገሻ ጀንበሬ የራሱ የሆነ ታሪክ አላቸው። የአገው ምድር የሜጫ የጉታ ያቸፈር አርበኞች ደግሞ አንተ ደግሞ የበላይ ሆነ አስተባብረን ብለው ራሳቸው ይሹመቸው ህዝብ የመረጣቸው ናቸው። ደጃዝማች በላይ ዘለቀ በመጀመሪያው ቢሆን በሽፍትነት ነው የነበሩ። ጠላት ሲገባ ወደ አርበኝነት ተሸጋግረው የብቸኛ አውራጃ በበላይነት በአስተባባሪነት በመምራት ብዙ ድል የተቀዳጁ ናቸው። ከነሱ ባልተናነሰ ደግሞ አካባቢያቸውን ነፃ ያወጡ የጦር መሪዎች ናቸው። አሁን የምታያቸው ቢትወደድ አያሌው መኮንን ይባላሉ። የእርስ ደግሞ ያቸፈር ወረዳ ያለፋ ምክትል ወረዳ የጋዝጌ ምክትል ወረዳ አርበኞች መሪ ሁነው ነው የዘለቁ። እኒህ ደጃዝማች ደረስ ይባላሉ። የኤልማና ዴንሳ ወረዳ አርበኞች መሪ ነው የነበሩ። እኒህ ደጃዝማች ያለ ኢየሱስ ፍላቴ የደጋዳሞት ወረዳ አርበኞች መሪ ነው የነበሩ። እኒህ ደጃዝማች ዘለቀ ደስታ የሰከላ የጃቤ ጥናን አርበኞች መሪና የቤትወደድ ነጋሽ ጦር እንደራሴ ሆነው የሰሩ ናቸው። እኒህ ደግሞ የጎንደር ምርጥ አርበኞች ናቸው። እነዚህ ራስ ውብነህ ተሰማ በአንድ መጽሐፍ ላይ ራስ አሞራ ውብነህ ብሏቸዋል፣ ግን ትክክለኛ ስማቸው ራስ ውብነህ ተሰማ ነው። አሞራ ውብነህ የጀግንነት ስም ነው። ስለዚህ እኔ እኔ ደግሞ ጀግናው ቢትወደድ አዳነ መኮንን ናቸው። እኒህ ደግሞ ደጃዝማች ብሬ ዘገየ በኋላ ጄኔራል ሁነዋል ምርጥ አርበኛ ናቸው፣ ሰሜን ጎንደር። እኒ ደግሞ ደጃዝማሽ ነጋሽ ወርቅ ወርቅነህ ደግሞ ከሰሜን ጎንደር ኒ ምርጥ የሆኑ አስተባባሪዎች ናቸው። ከዚህ ደቡብ ጎንደር ስትመጣ ደግሞ ቢትወደድ ገሰ ሰረታ ታያቸዋለህ፣ ደጃዝማሽ ዳኛው ተሰማን ታያቸዋለህ፣ ደጃዝማች በረደድ አስፋውን ታያቸዋለህ። ደጃዝማች ታደሰ ታያቸዋል። እኒህ ደግሞ የየራሳቸው ጀግኖች ናቸው። ምርጥ ጀግኖች ናቸው። በእነዚህ አማካኝነት ነው ጣሊያኖች ያን ያህል መድፍ አመጠው፣ ያን ያህል የጋዝ መርዛ አመጠው ኢትዮጵያን ሊያሸንፉ ያልቻሉ በእነዚህ ጀግኖች ተጋድሉ። ይሄ ቡቸር ዋናው ቡቸር ግራዚያኔ ነው። ማርሻል ግራዚያኔ ማርሻል ግራዚያኔ አዎ፣ ሰላሳ ሺህ ወገኖቻችንን አዲስ አበባ ላይ እየጨፈጨፈ ይሄ ነው። ምን ሲያደርገው አብረሃ ደቦጭ እና ሞገስ አስገዶ ነው ነው። ከዚህ ቀጥሎ አርበኞች ሲዋጉባቸው የነበሩትን የጦር መሳሪያዎች ነው የምታየው። እንግዲህ ጣሊያኖች መድፍ ነበራቸው፣ ተዋጊ አውሮፕላን ነበራቸው፣ ታንክ ነበራቸው የመርዝ ጋዝ ነበራቸው። በዚያ እየተጠቀሙ የኞች ደግሞ በወጨፎ በናስማሰር በውጅግራ ገጥሞ ተዋግተው መጨረሻ ላይ የእነሱን የጣሊያን ወታደሮች አልቪን ምንሽር ነው ይዘው የመጡ ያንን እየማረኩ በእነሱ ጦር መሳሪያ ነው ድል ያደረጉ። በ33 ዓ.ም ደግሞ የእንግሊዝ መንግስት፣ እዚያ ላይ የምታየውን መትረጌስ ያ ዲሞትፈር መትረጌስ ነው። ከእሱ ቀጥሎ ያለው ዲሞትፈር ጠበንጃ ነው። ብረት በብረት ነው መትረጌሱ። አዎ፣ ከሱ ቀጥሎ ያለው ዲሞትፈር ጠበንጃ ነው። የእንግሊዝ መንግስት ለጎጃም አርበኞች እና ለጎንደር አርበኞች ምክንያቱም የሀይል የበላይነትን ይዘው ስለነበረ ለነሱ የላከው ነው ሚገርም። ከዚህ ቀጥሎ ያለው እንግዲህ ጥሩምባዎች ናቸው። የጥይታር ማያዣ ጥሩምባ። ከዚህ ቀጥሎ የምታዩት እነሱ ሲገለግሉበት የነበረው እርኮ ተዚታ ያለ ዋገምት፣ እዚታ ያለህ ታውቃላችሁ፣ ዋገምት ዋገምት ሰው ሲያመው እንደዚህ። አዎ፣ ሌላ ሐኪም የለም ይሄ ነው እነሱ መድኃኒት። ከዚህ ደግሞ ድቁስ ቀንድ። ከዚህ ደግሞ የተልባ የኑግ መበጥበጫ ፋጋ ነው ከቅል ያለ በዚህ እየተጠቀሙ ነው። ይሄኛው መለከት ይባላል። የጦር አበጋዞች ሲወጡና ሲገቡ የሚነፋላቸው ነው። ይሄ የቤትወደድ መንገሻ ነው እና ይሄ ከወደቀበት በጥቆማ ደርሽበት ቢኮሎ አባይ የእሳቸው አገልጋዮች ከነበሩ ጥለውት በክር ታስሯል። ታሪክ ነውና ብዬ 1500 ብር ገዝተን ያመጣ ነው። ከዚያ የምታዩት አነስተኛ ጠረጴዛ፣ መጥረቢያ በድንኳን ስለሌላቸው በየሄዱበት በዚች እየቆረጡ መጠለያ እየሰሩ ነው እችንን አገር። ከዚህ ደግሞ በጣም ቦታ ስለጠበበ ወረንጦዎች አሉ። ጫማ የለም ሾ ሲወጋቸው በዚህ ወረንጦ እየነቀሉ ነው። እችንን አገር ክብሯን አስጠብቀው ለአሁኑ ትውልድ የሰጡ ይሄርኮት ነው ከግመልና ከጎሽ ቆዳ የሚሰራ የውሃ እንትን ነው እንደ ፍሪጅ የሚያገለግል። ይህ ደግሞ ጋሻ ነው። ይህም ጦር ነው። ከዚህ ደግሞ ወደኋላ የምታየው የማዕረግ ልብሶች ናቸው። ግራዝማች፣ ቀኛዝማች፣ ፊታውራሪ፣ ደጃዝማች፣ ቢትወደድ፣ ራስ ሲባሉ የሚሰጣቸው የማድረግ ልብሶች አሉ። እኒህ የቢትወደድነት የማድረግ ልብስ ነው እና ይሄ ምንድን ነው? የክቡር ቢትወደድ አያሌው መኮንን ቢትወደድ በተባሉ ጊዜ የተሰጣቸው የማድረግ ልብስ ነው። የእርስዎ አባት ማለት? አዎ። እና እዚህ አስቀምጠነዋል። ታች የምታዩት ደግሞ ያን ጊዜ በጎሽ ቀንድ በሚሰራ ዋንጫ ነው የሚጠጣ ለክቡር ተብሎ እና ይሄ ከጎሽ ቀንድ የተሰራ ዋንጫ ነው። እዚህ ላይ ደግሞ ዚያድባሬ በብሪት ተነሳስቶ ኢትዮጵያን ወሮ ነበር፣ በ69 ዓ ም ያን ጊዜ በኮሎኔል መንግስቱ የሚመራው የኢትዮጵያ መንግስት በአጭር ጊዜ ውስጥ፣ በሶስት ወር ውስጥ አሰልጥኖ 300 ሺህ የሚሊሻ ሰራዊት በመላክ የሶማሌን መንግስት ድባቅ መታ። ቅድም እንዳልኳችሁ በሰማይ ላይ ገባ በማናውቀው ሀገር ብሎ ነበረ። በኃይለ ሥላሴ ጊዜ ቀረቷቸው። እዚህ ላይ ደግሞ የእነሱን ደም የመለሱ ናቸው። ተዋጊ አውሮፕላኖች ጄኔራል ለገሰ እነ እና የሶማሌን ሀያ አምስት አውሮፕላኖች በሰማይ ላይ ያልጋዩ ናቸው። የአባቶቻቸውን ደም መለሱ ማለት ነው። እንግዲህ እዚህ ድረስ የአርበኝ ተጋድሎ ታሪክ ነው። ከላይ ደግሞ አሁን ይሄ እንዶድ ነው። ሳሙና አልነበረም። ያን ጊዜ በእንዶድ ነው የሚታጠቡ ልብሳቸውን የሚያጸዱ። አዎ እነዚህ አገልግሎች ናቸው። ከውስጥ ደግሞ የምታዩት ኮረቻዎች ናቸው። እኒያ ሁሉ በአርበኝነት ዘመን ያገለገሉ ናቸው። ወደዚህ ስንመጣ የታሪክ መጽሐፍትን አስቀምጠናል። እኔም በበኩሌ የኢትዮጵያ ነጻነት አርበኞች ተጋድሎና ድል ታሪክ በሚል ከ64 እስከ 33 የጻፍኩት ነው። በገንዘብ አቅም ማነስ የተነሳ አልታተምም። ይሄ ደግሞ የግል ታሪኬን ያስቀመጥኩበት ነው። ይሄኛው ደግሞ ያው በገና ነው። አርበኞች ክራርም፣ በገና የሚጠቀሙ ነበር። ማሰንቆም የሚጠቀሙ ነበር። ይሄ ሁሉ ለነሱ ሲያገለግል የነበረ ነው። እና ባጭሩ ሌላውን ወደፊት ውይይት በምናረግ ጊዜ የሚቀጥል ሆኖ ለጊዜው ያለን በሙዚየማችን ያስቀመጥ ነው። ይሄን ይመስላል።